ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁን ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉን በአክብሮት ጋብዛለሁ። መልካም ቆይታ። ሶመር ከካርታል ጋር ቱርካን ያላትን ጋብቻ ካወቀ በኋላ በመጨረሻም ብቸኛ አማራጭ ብሎ ያሰበውን ውሳኔ ወስኗል። ይህም ውሳኔ ቱርካንን አፍኖ መውሰድ ነበር። በመጨረሻም ተሳክቶለት ቱርካንን ጠልፎ ወስዷታል። እነሱን ማንም አያገኘንም ብሎ ያሰበበት ቦታ ላይ ነው ያለው። በጠዋትም ተነስቶ ቁርሳቸውን እያዘጋጀ ቱርካንም ከሶመር ጀርባ ሆና ዞር ብላ እንዴት አደርጋ ከሶመር ማምለጥ እንዳለባት እያሰላሰለች ያስቀመጠውን ቁልፍ የበሩን ቁልፍ እየተመለከተች ነው። በሩንና እንዲሁም ደግሞ ቁልፉን ከተመለከተች በኋላ ቱርካን መላ መፈለጓን ትቀጥላለች። ዞር እያለም ቱርካንን እየተመለከተ ሶመር ደስ እያለው አፍንጫዋንም በጣቱ ነካ እያረገ እሺ ቱርካን እያለም ያጫውታታል። ቱርካንም ፈገግ እያለች ትመለከተዋለች። ማስመሰሏንም ትከትላለች። ሶመር እባክህ እንደዚህ ኤው፣ ልጅ ቱርካን፣ አሁን እኔ እዚህ እየመገብ ነው ያለሁት ምግብ ማዘጋጆ ነኝ። ነገር ግን ወደ ቤታችን ስንመለስ ለእያንዳንዷ ነገር በቀሌም በሙሉ በቀርሽ አለሁ። ከጠዋት ጀምሮ ግሬን አጣምሬ ቁጭ ነው ምሎ ኔ እኩሽና ቤት ውስጥ እከትሽና ከዛ በኋላ ቆልፌ ምግብ ለእኔ ታዘጋጅልኛለሽ። ግን ታውቃለ ይሄ ቤት መቆለፍ፣ በር መዝጋት፣ ምናምን ሰው ማገት ይህን አይነት ባህርህን መቼውን መጥው በጣም እየገረሜ ነው። እየቀለድኩ ነው። በእውነት እየቀለድኩብሽ ነው አትናደጅ፣ እያለም ያቅፋታል። እንደተቃቀፉም ዞር እያለች አሁንም ቢሆን ጠረጴዛው ላይ የተቀመጠውን የበሩን ቁልፍ ነበር የምትመለከተው። በልበል አሁን መተቃቀፋችን ይበቃል፣ አለበለዚያ ይውልህ እየጠበስክ የነበረው አሳ ይቃጠልብሃል። ጠረጴዛውን የምግብ ጠረጴዛውን ብናዘጋጅ መልካም ነው። በጣም ጥሩ ቱርካን፣ ሁሉም ነገር ዝግጁ ነው ብሎ ተናግሮ በመጨረሻ ሶመር ጀርባውንም ይሰጣታል። አሁንም ቁልፉን ከተመለከተች በኋላ የምግብ ሳህንን ብድግ ታደረጋለች። የምግብ ሳህኑን ብድግ ካረገች በኋላ ምን ማድረግ እንዳለባት ቱርካን እያሰላሰለች ቆይታ በመጨረሻ በእጁ የያዘችውን የምግብ ሳህን ወለሉ ላይም ትለቀዋለች። ሳህኑን ብትንትን ብሎ ይሰበራል። ሳህኑ ልክ እንደወደቀም በጣም እየደነገጠ ሶመርም ፊቱን አዙሮ ይመለከታታል። ቱርካንም ከእጇ ላይ እንደወደቀ ታስመስላለች። እየደነገጠች በማስመሰል ጎንበስ ብላ ስብርባሪውን ለመልቀም ስትሞክር ቱርካን፣ ቱርካን አይሆንም፣ አይሆንም አታጎንብሽ ማጎንበስ የለብሽም። እኔ የተሰበረውን በሙሉ ለቅመዋለሁ። እጅሽን ይቆርጥሻል። በፍጹም ጎንበስ አትበይ። አንቺ ተቀመጭ፣ እኔ ለቅመዋለሁ ሁሉን እያለ በመጨረሻ ሶመር የተሰበረውን ሳህን እያንዳንዱን ስብርባሪ መልቀም ይጀምራል። እሱ እየለቀመ ባለበት ከእሱ ጀርባም እየተራመደች ተሻግራ የመኪና ቁልፍና እንዲሁም ደግሞ የበሩን መክፈቻ ቁልፍ ታነሳለች። እሱ እንዳይመለከታት ቀስ እያለች ኮቴዋን አጥፍታ ወደ በሩ መሄዳ፣ ቱርካን በሩን መክፈት ትጀምራለች። ዞር ብሎም ሶመርም ይመለከታታል እየደነገጠ በመጨረሻም ቱርካን በሩን ትከፍተዋለች። ቱርካን ቱርካን ብሎ እንደምንም ብሎ ተንጠራርቶ እጇንም ጥርቅም አድርጎ ይዛታል። ቱርካን ልታመልጥ የነበረው ሀሳቧ ይቋጫል። በመጨረሻም ሶመር በሩን ቁልፉን ከነጠቃት በኋላ ይዘጋባታል። ቁልፉንም ወደ ኪሱ ይከታል። ሶመር ግራ እየተጋባ ይናገራል። በእውነት እኔ ከዚህ በኋላ በፍጹም አላምንሽም። ቱርካን ለካ እያስመሰልሽ ነበር። እያንዳንዱ ነገር እያስመሰልሽ ነበረ። ጨዋታ ነበረ የምታሳስቂኝ እያንዳንዱ ነገር ሁሉም ማስመሰል ነበር፣ አይደለም ቱርካን? ከኔ ለማምለጥ ነበር። ውሸት ነበር አይደለም? እያንዳንዱ ቃላቶችሽ በሙሉ ውሸት ነበሩ። እየወረወረችበትን ምቃ ትናገራለች። እዚህ ውስጥ እዚህ ቤት ውስጥ ብቻ ይንቆልፈብኛል፣ እስረኛ አድርገኛል። ይሄ ሁሉ ነገር የተፈጠረው በአንተ ራስ ወዳድነት ነው እያለች የቤቱን እቃ ያነሳ የተወረውርበታለች። አንተ ታፈቅረኛለህ ወይ? በጣም ታፈቅረኛለህ ወይ? ነገሬ እያለች እቃውን በሙሉ እየወረወረች ትጥልበታለች። እኔ እየጠየቅኩ የነበረ ጊዜ ልሄድ ባልኩ ጊዜ በሩንም መስኮቱንም ሁሉም ነገር ዘጋብኝ። ይህን ዶክመንት ደግሞ እንድፈርምልህ አስገደድከኝ። አንተን እየተጫወትክ ያለው ወይስ ደግሞ እኔን እየተጫወትኩ ያለሁት ነገሬ? እያለችም ተከፈትረዋለች። ዞር በልሌ፣ በቃ ሊሄድበት፣ ለቀቀኝ። ሊሄድበት ዞር በልሌ፣ መሄድ ነው የምፈልገው፣ ለቀቀኝ ብያለሁ፣ ብላ እየተናገረች ስትወዘውዘው በመጨረሻ እሷ ጠብቃለሁ ሲል ሶመርም ወለሉ ላይ መሬት ላይ ይወድቃል፣ ተያይዘው ይወድቃሉ። ለቀቀይ ብያ አለሁ ሊሄድበት፣ አንተ የተረገምክ ለቀቀኝ፣ ብያለሁ። አንተን ያገኘውበት ቀን የተረገመ ይሆን እያለችም ደረት ደረቱን ትመተዋለች። እንደዚህ አይነት ፍቅር ባይኖር ይሻላል። ህይወቴን በሙሉ አበላሸው፣ ህይወቴን በሙሉ አመሰቃቀልከው። ጠልቻለሁ። በጣም ነው ጠለው እጠላሃለሁ። እኔ በፍጹም አላፈቅርም፣ አልወድም። በመጨረሻም ሶመር በተራው ቱርካንን ገልብጦ መሬት ላይ ያረጋታል። ልቀቀኝ ብያለሁ፣ ልቀቀኝ። መጨረሻ ላይ የተናገርሽን ነገር ደግመሽ ተናገሪ። እጠላሃለሁ ያልኩ እጠላሃለሁ፣ ጠልቻለሁ እያ ላይ ስትናገር በመጨረሻ ሶመርን በጣም ተናዶ ከኪሱ ያስቀመጠውን ቁልፍ አውጥቶን በመጨረሻ ወደ በሩ ላይ ይወረውረዋል። እዛው እንደሆነ ይናገራል። ሂጂ በቃ መሄድ ትችያለሽ፣ ወደ ፈለግሹ ጋር መሄድ ትችያለሽ። ሂጂ በቃ መሄድ ትችያለሽ፣ ያውልሽ ቁልፉ። እየጩኸችን በመጨረሻ ቱርካን እየተናደደች በረጅሙ እየጩኸች ደረደረቱን ትመተዋለች እየተወራጨች ባለበትም ከነሱ ጎን አንድ ዕቃም ታገኛለች። በመጨረሻ ቱርካንም ባገኘችው ዕቃ ሶመርን ጭንቅላቱን ብላ ትጥለዋለች። ከረዋ ላይም ሶመር ወደ መሬቱ ላይ ይወድቃል። የዚህን ጊዜ ራሱን እያሻሸ ባለበት ተነስታ ቱርካን መሬት ላይ የተወረወረውን ቁልፉንም በእጇ ካረገች በኋላ በሩን ትከፍታለች። ሶመርም አልተከተላት ራሱን እየሳተ ባለበት ጭንቅላቱንም በእጁ ዳበስ አድርጎ እጁን ይመለከታል። ሶመር ደምቷል። በጭንቅላቱም ደም እየፈሰሰ ነው። ቱርካን ተሳክቶላት በሩን ከፍታ ወደ ውጭ ከወጣች በኋላ ዞር ብላም ሶመርን ትመለከተዋለች። ሶመርና ቱርካን አይን ላይን ይተያያሉ። እየደነገጠች በድጋሚ ሶመር እያለችም ትጣራለች። ምን ትፈልጊያለሽ? ከዚህ በኋላ ምንድን ነው የምትፈልጊው? ቱርካን ሂጂ፣ በቃ ሂጂ እያለም ይናገራል። በሌላ በኩል ሶመርና እንዲሁም ደግሞ ቱርካን የተደበቁበትን ቦታ አራሻ አፈላልጎ ካርታል ደርሶበት በመኪናም እያሽከረከረ ወደ ተጠቆመ ቦታ ደርሷል። ቦታው ላይ እንደደረሰ የሶመርን መኪና ያገኘዋል። በመጨረሻም ካርታል ሽጉጡን አቀባብሎ እነ ቱርካን አሉ ወደ ተባለበት ቤት እየተራመደ እየሄደ ነው። በሌላ በኩል ቱርካን በሩ ላይ ሆና የሶመርን ምድማት እየተመለከተች ግራ ተጋብታለች። እያለቀሰችም ቱርካን ትናገራለች። ምንድን ነው ቆይ ያደረግከኝ? ምንድን ያደረከኝ? እየተረገምክነህ ሶመር መሄድ አልቻልኩም። ምንድን ያደረከኝ? መሄድ አልቻልኩም። አንተ የተረገምክነህ አንተን ጥዬ መሄድ አልቻልኩም። አንተን መተው አልቻልኩም። እያለችም በድጋሚ ታለቅሳለች። በሌላ በኩል ከውጪ እየሮጠም አካባቢውን እየቃኘ ወደ ቤቱም እየተጠጋ ነው። ካርታል ከተኛበትም ደገፍ አድርጋ ቱርካን ቀና እያደረገች ሶመር ሶመር፣ ደናነ ደናነ፣ ምንድን የተፈጠሮሽ፣ ምንድን የተፈጠረው እያለች ደሙን ትመለከታለች። እያለቀሰችም በጣም አዝናለሁ፣ አዝናለሁ እያለች ይቅርታ አድርግልኝ እያለች ሶመርን ትጠይቀዋለች። በሁኔታዋም ሶመር ግራ እየተጋባ ይመለከታታል። እኔ አፈቅራለሁ፣ ሶመር አፈቅራለሁ። እባክ ይቅር በለኝ፣ በቃ ይቅር በለኝ። አዝናለሁ በጣም ነው ማዝነው፣ እያለችም ደሙን ትጠርጋለች። እኔ በፍጹም ጥዬ አልሄድም፣ የትም አልሄድም ጥዬ። ቁስልህን፣ እያንዳንዱ ቁስልህን አክመሃለሁ። ይህን ቁስል እንዲሽር አደርገዋለሁ። በጣም ይቅርታ አደርግልኝ እየተባባሉ እንደተቃቀፉም በመጨረሻ በሩ ላይ ሽጉጡን እንዳቀባበለ ካርታልም ይደርሳል። ቱርካንም እንዲሁም ደሞ ሶመር ካርታልም በፍጹም አላዩትም። በድጋሚ እያለቀሰችም ቱርካን የሶመርን ጉንጭ እንዳቀፈችውም ተስመዋለች። ከፊት ለፊታቸውም ካርታል ቆሞ በድንጋጤ ይመለከታል። ዞር ሲልም ሶመር ካርታልን ቀድሞ ይመለከታል። ቱርካንም ወደዛው ታየዋለች። በጣም ትደነግጣለች። ቱርካንና ሶመር እርስ በእርሳቸው ይተያያሉ። ሶመርም ቀድሞ ሽጉጡን ይመለከታል። ሁለቱም ከተቀመጡበት እንደደነገጡ ይነሳሉ። እጅ ለእጅም ታይዘው ነበር። የሁለቱን እጅ ከተመለከተ በኋላ ካርታል እየተናደደ ጥርሱን ይነቅሳል። በመጨረሻም ካርታል ሽጉጡን ከፍ አድርጎ ወደ እነሱ ለመግደልም ይዘጋጃል። ካርታልም ይናገራል። ነግሬሽ ነበረ የኔና ያንቺን የትዳር ሁኔታ ከመወሰንሽ በፊት በደንብ አስቢበት፣ የምትወጂኝ ብቻ ከሆነ ነው መጋባት ያለብን ብዬ ጠይቄሽ ነበረ። አለበለዛ ግን ለአንቺም ለሶመርም እንዲሁም ደግሞ ለእኔም መልካም ነገር አይሆንም፣ መጥፎ ነው የሚፈጠረው ብዬሽ ነበር። ቱርካን አስጠንቅቄሽ ነበረ፣ ጥሩ አይሆንም ብዬሽ ነበር። ቱርካን በጣም በሚያሳዝን መልኩ ሁላችንንም አጠፋሽን። እርስ በርሳቸው ቱርካንና ሶመርም ይተያያሉ። እኔን ተጠቀምሽብኝ እያለ ወደ እነሱ ሲጠጋ ቱርካን በመጨረሻ ሶመር እንዳይመታ ከሶመር ፊት ለፊት ትጋፈጣለች ሶመርን ትከልለዋለች አዎ ተጫወትሽብኝ በስሜት የተጫወትሽብኝ በደንብ አድርገሽ መቀለጃ አደረግሽ በመጨረሻም ሶመር ቱርካንን ወደ ጀርባው አድርጎ እሱ ከፊት ለፊት ይሆናል ቱርካንን ልቀቃት ትሄድበት እኔን አደል መግደል መፈልገው ቱርካን ትሄድበት ልቀቃት እኔም መግደል ትችላለህ። ቱርካንን ግን ምንም ነገር እንዳታረጋት እያለ ሶመርም ይናገራል። ቱርካንም ስቅስቅ እያለች እያለቀሰች አይኖቿ እንዳያዩ አይኖቿንም ተጨፍናለች። ቱርካንና እንዲሁም ደግሞ ሶመር አሁንም ቢሆን እጅ ለእጅ እንደተያያዙ ናቸው። ይህንንም ካርታል በድጋሚ ይመለከታል። ሶመር ሲሞት ላለማየት ብላ ቱርካን አይኖቿን እንደጨፈነች እያለቀሰች፣ በመጨረሻ ምን እንደገጠመው ሳይታወቅ ካርታል ሽጉጡንም ወደ መሬት ዝቅ ያደርጋል። ሽጉጡንም ወደ ወገቡ ላይ ካደረገ በኋላ ካርታል ቱርካን ያደረገችለትን ቀለበት ያወጣል። ከጣቱ ላይ ካወለቀ በኋላ ቀለበቱንም ለቱርካን ግንባር ላይ ወርውሮ በፍጹም አይገባሽም ይሄ ቱርካን፣ ላንቺ አንቺማ አተረቢ ነሽ ብሎ ተናግሮ ሁለቱንም ጥሏቸው ይሄዳል። ይህን ድምፅ ከሰማች በኋላ ቱርካን አይኖቿን ገለጣ አድርጋ የተወረወረውን ቀለበት ትመለከታለች። በመጨረሻ ቱርካንና ሶመርም አይን ላይን ፍጥጥ እየተባባሉ ይተያያሉ በስስት በጣም እየተናደደ ካርታል ወደ ውጭ እየተራመደ እየሄደ ባለበት ከጀርባውም እየሮጠች ቱርካንም ትጣራለች። ካርታል ካርታል፣ እባክህ እባክህ፣ አንድ ጊዜ ጠብቀኝ ካርታል። በመጨረሻ መሮጣ ደርሳበት ካርታልን ታስቆመዋለች። በጣም አዝናለሁ ካርታል፣ በጣም ነው ማዝነው እኔ በፍጹም እንደዚህ እንዲፈጠር አልፈልግም ነበር እያለችም ታለቅሳለች። ሶመርም ከርቀት ላይ ሆኖ ይመለከታቸዋል። በጣም አዝናለሁ ካርታል፣ እባክ ካርታል የሆነ ነገር ተናገር እባክ። በጣም ይቅርታ አድርግልኝ እባክ። የምናገረውን ነገር መስማት ትፈልጊያለሽ? አሁን መስማት እፈልጋለሁ። በጣም ጥሩ እንግዲው፣ በደንብ አርገሽ አዳምጪ የምናገረውን ነገር፣ ያለ የሌለ ነገሩን በሙሉ ካርታል ሙልጭ አድርጎ ለቱርካን ልክ ልኳን ይነግራታል። ከርቀት ላይ ሆኖ አሁንም ቢሆን ቆሞ ሶመር እየተመለከተ ነው ስቅስቅ እያለችም ቱርካን ታለቅሳለች። በመጨረሻም ካርታል የሚናገረውን ነገር በሙሉ ከተናገራት በኋላ ጥሏትም እየተራመደ ይሄዳል። ወደ ቱርካን ጋር እየሮጠ ሶመርም ይደርሳል። ቱርካን ምንድነው እሱ የተናገረሽ ምንድን ያለሽ? ለመናገር አስባ፣ በመጨረሻም ምንም ነገር አላለኝም እያለች ቱርካን ትናገራለች። ምንም አላለኝ ብላ ተናግራ ትመለስና ወደ ቤቱም አቅጣጫ ትራመዳለች። በሌላ በኩል እየተራመደ በንዴትም ካርታል መኪና ውስጥ ከገባ በኋላ መሪውን ጨብጦ ቱርካን የተናገረችውን ነገር ሁሉ ማሰላሰል ይጀምራል። ሶመርን አቅፋ እያለቀሰች አዝናለሁ፣ አዝናለሁ፣ በጣም ነው የማዝነው፣ እሶመር፣ አዝናለሁ፣ ይቅርታ አድርገልኝ እባክህ፣ በጣም ነው የማፈቅርህ፣ በጣም አፈቅርሃለሁ፣ እባክህ ይቅር በለኝ፣ ይቅር በለኝ፣ እሶመር ይቅር በለኝ እያለችም ደሙን እየጠረገችለት የነበረውን በሙሉ ካርታልም ያስታውሳል። በመጨረሻም መኪናውን አስነስቶ ካርታል ከቦታው በፍጥነት መሰወር ይጀምራል። ቱርካን በጣም አዝና ከባህር ዳርቻው ብቻዋን ስትቀመጥ ከእሷም ጎን ሶመርም ከጎኗ ይቀመጣል። በሌላ በኩል መኪናውን በፍጥነት እያሽከረከረ ካርታልም እየተብሰለሰለ በረጅሙ እየተነፈሰ ይናገራል። ለምን ለምን ሲባል ነው እንደዚህ የሆነው? እያለ መሪውንም ይደበድባል። ለምንድን ነው እንደዚህ ያደረግሽው ቱርካን? ለምን እንደዚህ ያደረግሽ ንገሪኝ። እንዴት እንደዚህ ታደርጊያለሽ? እያለ ሲናደድና ሲጮህ፣ በዚህ መሃልም ስልክ ይደወልለታል። ስልኩንም አንስቶ ካርታል ይናገራል። ሄሎ አዎ አሁን ክስ ማስገባት እፈልጋለሁ፣ መክሰስ እፈልጋለሁ። በሌላ በኩል ሩችያን ከጠበቋ ጋር ደውላ እየተነጋገረች ነው። ገብቶኛል፣ ጠበቃ ገብቶኛል። እኛ ያንን ነገር ፋይሉን ካስገባም በኋላ ያሳዳጊነቱን ጥያቄ ካስገባም በኋላ አዎ፣ ይጠይቀናል፣ አይደለም ፍርድ ቤቱ ይጠይቀናል። አዎ፣ ልጅቷ የእኛ መሆኗን የሚያሳይ ነገር ይጠይቃሉ፣ አይደለም። እዲ ሰርተፊኬቱን። በጣም ጥሩ፣ አመሰግናለሁ፣ አመሰግናለሁ። ይህን ሁሉ ስታወራ ከሰማ በኋላ ኦዛር ቀረብ ብሎ ይጠይቃታል። ምንድን ነው ደግሞ? ይገርማል። የተረገመች ይች የተረገመች ቱርካን የምትባል ምን እንዳደረገች አላወቅም። ኦዛር የማሳደግ መብቱን ለካርታል ሰጥተዋለች እኮ እያልኩ ነው። እኛ እያለን ተመልከት፣ ምን እንዳደረገች ይች የተረገመች። የዳፍኒን አሳዳጊነት ለካርታል የሰጠችው? ምን እያልሽን ያለ? እንዴት እንደዚህ ታደረጋለች? በህይወት ሶመር እያለ አባቷ እያለ እንዴት እንደዚህ ታደረጋለች? እንደዛ ነው እንግዲህ ኦዛር። ጭራሽ ባስ ብሎ በህጋዊ ማዕቀፍ ውስጥ አስገብተዋለች። ደፍኒ የካርታል ልጅ ነች ነው የሚለው ዶክመንቱ አባቷ እንደሆነ ነው እሱም ያሳየው። ተመልከት እንግዲህ ኦዛር፣ የልጅ ልጅን ምን እንዳደረገቻች። የተረገመች የኛን ልጅ እንዴት እንደዚህ ታረጋታለች። የልጅ ልጃችን በካርታ አልቆጠጠር ነች እያልኩ ነው ኦዛር። በእውነት ላለሁ ላብድ ነው፣ ጭንቅላቴ ሊፈነዳ ነው እያልኩ ነው ኦዛር አሁ። እገላታለሁ፣ ቱርካንን እገላታለሁ፣ ልኳን አሳያታለሁ፣ እገላታለሁ። ኧረ ለፈጣሪ ለሽሩቻን፣ ተረጋጊ ባክሽ እስኪ አረፍ በይ ቁጭ በይ እስኪ። ምን ቁጭ እላለሁ ኦዛር፣ እንዴት እቀመጣለሁ እኔ? በፍጹም አልገባኝም ሩቻን፣ እንዴት እንደዚህ ታረጋለች ቱርካን? ሁሉንም ነገር እኮ ያስመዘገበችው በአባቷ በሳዲክ ስም እንደሆነ ነበር ነገረችን አይደለም እንዴ? ነገሮችን ይኸውልህ፣ በጥርጣሬ ነው የምትመለከተው። አየህ፣ በመጨረሻ አዛውራለታለች ማለት ነው። ለካርታ ላሳልፋ ሰጠች፣ ወይም ደግሞ ከመጀመሪያውም ጀምራ ይዋሸችን ነበር ማለት ነው። ለሳዲቅ ሰጥቻለሁ ያለችው ውሸቷን ነው ማለት ነው። አየህ፣ በፍጹም እኮ ይሄ ነገር መሆን የለበትም። ሩጫን ልጅቷ አብዳለች ማለት ነው። የዚች ልጅ የዚች ህፃን ልጅ አባት እኮ ሶመር ነው። እንዴት እያሰበችን ያለችው ቱርካን እያለ ኦዛር ግራ ይጋባል። ይኸውልህ ተመልከት እንግዲህ ኦዛር ተመልከት፣ ብቻ ይህን ጉድ ካርታል እኮ ይህች ምስኪን ልጅ ከወሰዳት፣ እኛ ምንም ነገር ማድረግ አንችልም። ምንም እኮ ማድረግ አንችልም። ልጅቷ በሱ ስም ነው ያለችው። አይደለም፣ ሩቻያን ተረጋጊ ብቻ፣ እንጂ እኛ ሁሉን ነገር እናረጋለን። ብዙ የምናረገው ነገር ይኖራል። ይሄ አስነዋሪ የሆነ ስህተት መታረም አለበት በጊዜ። ሩቻያን፣ ልክ ነው ልክ ነው ኦዛር። እኔ ግን ምን ማድረግ እንዳለብኝ በፍጹም ሊገባኝ አልቻልም። እያለችም እየተነፈሰች ሩጫን ስልክ መደወል ትጀምራለች። ስልኩም የተደወለው ለሶመር ነበረ። ሶመር ስልኩን ጥሎት መሬት ላይ ጥሎት ወደ ውጭም ከቱርካን ጋር ቁጭ ብለዋል። ውጭ ቁጭ ባሉበት ሶመርም ይጠይቃል። መሄድ ትችያለሽ፣ ሂጂ ብዬሽ ነበር፣ ፈቅጄልሽ ነበር። ነገር ግን እኔን ጥለሽን በፍጹም አልሄድሽም። ሶመር ምንድን ያደረግነው ቆይሽ፣ ንገሬ፣ ምንድን ያደረግነው እያለች እያለቀሰች ትጠይቀዋለች። ቱርካን ውሳኔሽ እንኳን ጭንሽ ወሰንሽ፣ በመጨረሻም ከእኔ ጋር ነሽ፣ ከጎኔን ያለሽው። በፍጹም በዚህ መልኩ መሆን የለበትም፣ መሆን የለበትም ሶመር ያልገባኝ ነገር ግን ቱርካን ምንድን ምንድነው እሱ የተናገረሽ፣ ምንድን ነው ያለሽ ከዚህ ከመሄዱ በፊት ምንድን ነው የተናገረው እያለ ሲጠይቃት፣ ስቅስቅ እያለችም ቱርካን ታነግሳለች። ያስፈራራሽ ነገር አለ? በምንድን ነው ያስፈራራሽ? ይኸውልሽ አስፈራርቶሽ ከሆነ እጁን ያዝ እያደረገች ምንም አላደረግም፣ አላስፈራራኝም፣ ምንም ነገር አላረገም እሱ። ነገር ግን እንደዚህ ባይሆን መልካም ነበረ። የተፈጠረው ነገር ሁሉ ባይፈጠር መልካም ነበር። ካርታልን እንደዚህ ማድረግ አልነበረብኝም። ከዚህ በተጨማሪ እኔ እናንተን እንደዛ ሆንን ማየት አልነበረበትም ካርታል እንደዚህ መሆን የለበትም ነበር አይገባውም ነበር ካርታል ሶመር ሊገባህ ይገባል ከተቀመጠበትም ተነስቶ ሶመር ግራ ይጋባል ምንድነው እሱ እያልሽ ያለሽው ቆይ ቱርካን ለምንድነው ለሱ የምትከራከሪው ለምንድነው ለሱ ጥብቅና የምትቆሚው እኔና አንቺ እርስ በእርሳችን እንደምንፈቃቀር ያውቃል አይደለም እንዴ በመሀላችን ያሉትን ችግሮችን በሙሉ ያሳለፍናቸውን ነገር በሙሉ ያውቃል እንዲሁም ይባስ ብሎ በችግራችን ወቅት አብሮን ነበረ፣ ከኛ ጎን ነበረ። የእኛ ጓደኛ እንዲሁም ደግሞ የስራ ባልደረባም ነበር። በመጨረሻም ጭራሽ ሆኖ እኔን መቆጣት ጀመረ። አንቺን እንደዚህ ማድረግ እንደሌለብኝ መቆጣት እንደሌለብኝ መጋጨት ከአንቺ ጋር እንደሌለብኝ ሁሉ መካሪ ሆኖ ነበር። ከዛ በኋላ ምን እንደተፈጠረ ተመልከች። እኔ ሄድኩ፣ ወደ ሌላ ሀገር ሄድኩ። ያንን ክፍተት እሱ ደግሞ ተጠቀመበት። ያንቺን ክፍተት ችግርሽን ተመልክቶ ከጎንሽ ተጠጋ፣ ያንን ክፍተት ተጠቀመ። እኛንን ታዲያ ጥፋተኞቹ እኛ ነን ወይ? ንገሪ። አግባብ አይደለም የምትይው ምንድን ነው? እሱ ቱርካን፣ ተናገሪ እንጂ ለምን ዝም ትያለሽ? እጇን ሚያስ እያደረገ ይናገራል። ይኸውልሽ፣ ነይ ወደዚህ ነይ ወደዚህ፣ ተመልከችኝ። ራስሽን ልክ እንደ ጥፋተኛ መቁጠርሽን አቁሜ፣ ምንም አላጠፋሽም። ከዚህ በተጨማሪ እሱን ደግሞ በፍጹም መፍራት የለብሽም። ከዚህ ልክ እንደሄድን ፍችሽን ትፈጽሚያለሽ፣ ካርታልን ትፈችዋለሽ። ከዛ በኋላ እኔና አንቺ ተስማምተን አዲስ የህይወት ምዕራፍን ከፍታለን። እኔና አንቺ አብርን ግራ እየተጋባችም ቱርካንም እጁን ከለዋላ ያላቃት ትናገራለች። ምን እያልከን? ግን ያለው ሶመር ይሄ ሁሉ ነገር ከተፈጠረ በኋላ ይሄ ሁሉ ነገር ከተከናወነ በኋላ እንደ አዲስ እንጀምር ትላለህ? ምን አይነት ሁኔታ ውስጥ እንዳስቀመጥከኝ እንኳን ይገባሃል? ምን አይነት ችግር ውስጥ እንዳስገባኝ፣ እንደዚህ ማድረግ አልነበረብንም። ካርታን ላይ እንደዚህ ማድረግ አልነበረብንም ሶመር። በዚህ ሁኔታ ውስጥ ሆነን እኔ እናንተ በፍጹም ደስተኛ ሆነ መኖር አንችልም። በፍጹም አይሆንም። አልገባኝም። ሁሉም ነገር ውሸት ነው ማለት ነው ቱርካን እየዋሸሽ ነበር ማለት ነው። ስለ ፍቅር የምታወሪው ነገር በሙሉ ውሸት ነበር ማለት ነው። የምታለቅሹ ለቅሶች፣ አፈቅረሃለሁ እያልሽ የነበረው በሙሉ እኔ በፍጹም ትቼህ አልሄድም ሁሉ እያልሽ እያለቀስሽ የነበረው በሙሉ ውሸት ነው ማለት ነው። ይሄ ሁሉ ውሸት ነው ወይ ንገሪኝ፣ ቱርካን መልሽልኝ እንጂ ለምንድነው ዝም ይኸውልህ እኔ መልስ መስጠት አይጠበቅብኝም። ቱርካን ውሸት ነው በልሽ ተናገሪ። ጨዋታ ነበር በይኝ፣ ወይም ደግሞ የሆነ ነገር ተናገሪ። ቱርካን ምንድነው ቆየ ተካሄደ ያለው ንገርኝ፣ ባክሽ ተመልከችኝ። እኔን ያ የተረገመ የተናገረሽ ነገር አለ ወይ? እንደዚህ እንድትናገር እያደረገሽ እሱ ነው ወይ? አስፈራርቶሻል ወይ? ንገርኝ፣ አስፈራርቶሻል እያልኩሽ እየጠየቅኩሽ ነው፣ መልሽልኝ፣ እያለ ሶመርም ይጨቀጭቃታል። ቦታው ላይ ፖሊሶችም ይደርሳሉ። መሳሪያቸውን ካዘጋጁ በኋላ ፖሊሶቹ በፍጥነትም ወደ ቤቱ መጠጋት ይጀምራሉ። ሶመር አሁንም እየጠየቀ ነው ንገሪኝ እባክሽ፣ አስፈራርቶሻል ወይ? ወይስ ደግሞ እሱን ፈርተሽ ነው? ምንድን ነው እሱ? እረ፣ እባክሽ ንገሪኝ ቱርካን። ምንድን ነው የተፈጠረው? ምንድን ነው ያለሽ? መልሽልኝ እያልኩሽ ነው ቱርካን። ፖሊሶቹም ቦታው ላይ ይደርሳሉ። ምን እየተፈጠረ ነው ሰዎች? እያለ ፖሊሶቹን ሶመር መመልከት ይጀምራል። ፖሊሱም ይናገራል፣ አቶ ሶመር ከኛ ጋር መሄድ ይኖርብሃል። አልገባኝም፣ ለምንድን ነው እሱ? ሄደው ፖሊስ ጣቢያ እንደደረስክ ሁሉም ነገር ግልጽ ይሆንልሃል ብለው ከተናገሩ በኋላ ሶመር ላይ ካቴና ማሰር ይጀምራሉ። ግራ እየተጋባ የሚይዝ የሚጨብጠውን ሶመር ያጣል። ሶመር ዞር እያለ ቱርካንን ይመለከታታል። ፖሊሶች ይዘውት እየሄዱ እንዳለ ሶመር ይናገራል፣ ለዚህ ነው ማለት ነው አብረሽኝ የቆየሽው ከካርታል ጋር የተመካከራችሁት? ይሄድ ነበር ማለት ነው ካቴና ታስሬ ወደ ፖሊስ ጣቢያ እንድሄድ ነበር ወይ? ከእሱ ጋር የተመካ ተሽከካከርሹ ይህን ነው ወይ ለዚህ ነው አደል ዝም ያልሽ፣ እያለ መሄድ ይጀምራል። ፖሊሱም ጠቃ ብሎ ቱርካን አንቺም ወደ ፖሊስ ጣቢያ መሄድ ይኖርብሻል፣ ምስክርነት ትሰጫለሽ እያለ ፖሊሱም ከቱርካን ጋር መራመድ ይጀምራል። ውድና የተከበራቸው ቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻኖር አዲስ ይሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን መከታተል ይችላሉ። የወፍ ጎጆ ድራማ የመጨረሻውን ክፍል ኮሜንት ላይ በመግባት ማየት ትችላላችሁ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሎላችሁ።